ቢስሚላህ ራህማን ራሂም ሰላሙ ዓለይኩም ወራህመቱላሂ ወበረካቱ። አንድ ወንድሜ የሆነ ጥያቄ ጠየቀኝና ሰሞኑን ስጠይቃቸው የነበሩትን ጥያቄዎችን ትእዛዝ ባለኝ፣ ምክንያቱም ከረመዳን በፊት አንድ ሁለት ሰዎች ጠይቀውኝ ነበር መልስ ሰጣለው ብዬ ረሳሁኝ። ሱብሓነ አላህ። አንድ በጣም የቅርብ ወንድሜ ትናንትና ሲጠይቀኝ ትእዛዝ አለኝ ይህ የጠየቁት ጥያቄ መመለስ እንዳለብኝም ተሰማኝና መጣሁኝ። ያ ምንድን ነው? ረመዳን ውስጥ የሚባሉ አንዳንድ አዝካር ናቸው ተብለው የሚባሉ ነገሮች አሉ። ረመዳን ብቻ አይደለም፣ በነገራችን ላይ ከረመዳን በፊትም ከረመዳን በኋላ አንዳንድ ቦታዎች ላይ ከሰላት በኋላ ሰብሰብ ተብለው የሚባሉ ነገሮች አሉ፣ የተለያዩ ቦታዎች ላይ ማለት ነው። እነኚህን ነገሮችን ስትጠይቅ ዱአዕ ነው ሳይሆን የምትባለው ዚክር ነው ነው የምትባለው። ምክንያቱም ዱአዕ ማለት አንድ ሰው በግሉ የሚያደርገው ዱአዕ ወይ ደግሞ ሰው እንዲሰብሰብ ብሎ የሆነ ቦታ ላይ ተቀምጦ ምግብ ከበላ በኋላ ምን ካደረገ በኋላ እስቲ ዱአዕ እናድርግ ብሎ ዱአዕ አድርጎ የሚነሳው ነገር ነው። ወላኪን ጊዜ ጠብቀ ሰብሰብ ብለ የሆነ ቀን ጠብቀ ከሐሙስ ሊሆን ይችላል፣ ጁምዓ ሊሆን ይችላል፣ ምን ሊሆን ይችላል፣ ከሰላት በኋላ ሊሆን ይችላል። የተወሰነ ጊዜ ላይ እየደጋገምክ ያን ነገር የምትለው ከሆነ ዚክር ነው እያልክ ነው የምትለው ያን ነገር ታ አንዳንድ ወንድሞች ያን ነገር ሲሉ እንኳን ዚክር ነው እያሉ አውጥተው ነው የሚናገሩት። ከሰላት በኋላ የሚባለው ልሚሆን ብዙ ቦታ ላይ የሚደረጉትም ማለት ነው። አሁን ረመዳን ጋር ተያይዘው ደግሞ ትዝ የሚለኝ ምንድነው ልጅ እያለን

ምክንያቱም ከነቢዩ ሰለላሁ ዓለይሂ ወሰለም ሰሒሕ በሆነ ሓዲት ውስጥ እሳቸው እንዲህ ብለው ዱዓ አድርገዋል፣ ዚክር ነው ብለው አስተምረዋል። ምክንያቱም ዚክር የሚባለው ነገር በአጠቃላይ ከእሳቸው ጋር ስለሚያያዝ ይህን ነገር ወንድሞችና እህቶች መለየት አለባቸው። ዚክር የሚባለው ነገር አንድ ግለሰብ የሚፈበርከው አይደለም። አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂ ላህ። መን ዓሚለ ዓመለን ለይሰ ዓለይሂ አምሩና ፈሁወ ረድ። እነኝን ነገሮች መልስ እንሰጥበት፣ አንድ ሁለት ሶስት እያልን እስቴፖች አለው። ከእስቴፖቹ መካከል እስቴ መጀመሪያውን ልጀምር እዚህ ጋር አሁን የምትሉት ነገር ወንድሞቼ እናቶቼ ያንን ነገር ስትሉ ኖርማል ዱዓ ነው ብላችሁ የምትሉት ወይስ ዚክር ነው ብላችሁ ምክንያቱም ዚክር ማለት አጅር የሚፈልግበት የአላህ መንገድ የሆነ ስራ ማለት ነው ዚክር ነው ብላችሁ የምትሉት ከሆነ ዚክር ደግሞ ከመስፈርቶቹ መካከል ትልቁና ዋነኛው የዚክር መስፈርት ከአላህ ሱብሓነሁ ምክንያቱም ዒባዳ ስለሆነ ዚክር ማለት ዒባዳ ነው ዒባዳ ደግሞ በአጠቃላይ ከአላህና ከነብዩ ሰለላሁ ዐለይሂ ወሰለም መምጣት አለበትና

ግላዊ ዱዓ የተከለከለ ነገር ካልሆነ በግል ዱዓ ማድረግህ ምንም ችግር የለውም። ሐታ ሰብሰብ ባልክበት ቦታ ዱዓ ማድረግህ ችግር የለውም። ግን ዘወትር አድርገህ ያን ነገር ጊዜ ቆርጠህለት ምን ብለህ ምን ብለህ ስታደርግ ያን ነገር ከዱዓነት ይወጣና ወደ ዚክርነት ይገባል ማለት ነው። ዚክር ነው ካላችሁ ደግሞ ወንድሞቼ አንዳንዱ በግልጽ ዚክር ነው ብሎ ይነግርሃል። ዚክር ከሆነ ደግሞ ከነቢዩ ሰለላሁ አለይህ ወሰለም የመጣው ወይስ አልመጣም የሚለው ጥያቄ ይቀርባል

አያውቁትም፣ ከተባለ ጉዳዩ አልቋል። በቃ ነብዩ ያላወቁት ነገር ዱአዕ ዚክር ሊሆን አይችልምና ዒባዳ ሊሆን አይችልምና። ያውቁት ነበር ከተባለ ደግሞ እያወቁ ደበቁን ወይስ ተናግረውታል? ከተናገሩት መጀመሪያም እኮ ማስረጃውን ማቅረብ ይቻል ነበር። አልተናገሩትም፣ አይ ደብቀውታል ከተባለ ደግሞ ወደ ትልቁ ነገር መጣም ማለት ነው። ትልቁ ዳቦ ሊጥ ሆነ የሚባለው ነገር ይመጣል። ወደ ትልቅ ነቢዩን ሰለላሁ አለይሂ ወሰለም ወደ ተነቁስ ማድረግ እሳቸውን እንደ ማጉደፍ ነው የሚቆጠሩ፣ እሳቸውን እንደ መስደብ ነው የሚቆጠረው ይሄኛው ሲያስተካከሉ ነቢዩ ሰለላሁ አለይህ ወሰለም ያላስተማሩት መልካም ስራ አለ እያልን ስለሆነ፣ ይሄ ደግሞ ትልቅ ስተት ነው። እሳቸው ያላስተማሩት አንዳችም መልካም ስራ የለም። ምክንያቱም በለገ ሪሳላ ነው። በለገ ሪሳላ ማለት ከአላህ የተሰጠውን መልእክት ሙሉ በሙሉ አድርሷል ማለት ነው። ይህችን ነጥብ ብቻ ሊረሳ አይችልም። ሁሉንም ካደረሰ በኋላ ነቢዩ ሰለላሁ አለይህ ወሰለም ስንበላ ስንጠጣ የምንለውን ነገር ካስተማሩን፣ ሌላው ቀርቶ የመጨረሻ ጥግ ብለን ሁሌ እንደምሳሌ የምናነሳው ሽንት ቤት ስትገባና ስትወጣ የምትለውን ነገር ካስተማሩ እንዴት ከሰላት በኋላ የምትለውን ነገር አላስተማሩህም? ደግሞ አንድ ነገር ነቢዩ ሰለላሁ አለይህ ወሰለም ማድረግ እየቻሉት ያን ነገር የማድረጊያ ሁኔታዎች ሁላ ተሟልተው እሳቸው ካላደረጉት፣ አልፈለጉትም ነው የሚባለው። ካላደረጉት አሁን ለምሳሌ በዚያ ጊዜ እኮ ያንን ዱዓ ማድረግ ቢፈልጉ አንደኛ ሰሓቦች ነበሩ። ሰብሰብ ለማድረግ በጣም ቀላል ለሳቸው ነው እንዲሁም የሚቀልው ከኛ፣ ሰሓቦቹ በጣም ይሰማቸው ስለነበር ሰሓባውን ሰብሰብ አድርገው ንውስጥ ቁጭ በሉ ብለው ዱዓ ማድረግ ይችሉ ነበር። ዱዓውን ከማንም በላይ ካወቁት፣ ዚክሩን ከማንም በላይ ስላወቁት ቁጭ አድርገው ያስብሉ ነበር። አለቀ ወላኪን፣ እሳቸው ያን ነገር ማድረግ እየቻሉ መንገዱ ክፍት ሆኖ ሳለ ካላደረጉት አልፈለጉትም ነው ጉዳዩ። ስለዚህ ከአላህ መልእክተኛ ነው የመጣው ወይስ ከእሳቸው አይደለም የመጣው የሚለው ነገር ይጣራል። ከእሳቸው አይደለም ከተባለ ዚክር አይደለም ማለት ነው። ዚክር የሚለውን ነገር ወደ ጎን ገታ ማድረግ እና ያን ነገር በዘውትር መልኩ አለማድረግ ነው። አይ እሳቸው አድርገውታል ከተባለ ማስረጃ ያስፈልጋል። ማስረጃ የለንም ከተባለ ያውቁት ነበር ወይስ አያውቁትም? ያውቁት ነበር ከተባለ ማስረጃ ያውቁት እንደነበረና ይሰሩበት እንደነበር። አያውቁትም ከተባለ እሳቸው ያላወቁትን አንተ እንዴት አወቅ እሳቸው ካላወቁት አንተ እንዴት አወቅከው? ወይ ደግሞ አንተ አስተማረኝ የምትለው ሼክ እንዴት አድርጎ አወቀው እሳቸው ያላወቁትን ነገር ሁለተኛ ጥያቄ ይሆናል። ያውቁት ነበር ከተባለ ማስረጃ ያስፈልጋል። ያውቁት ነበር ከተባለ ወይ ብለውታል ወይ አላሉት። ካሉት ማስረጃ፣ ካላሉት ደግሞ ደብቀውን ነበር ማለት ነው። ያ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መስደብ ነው። ሶስተኛው ነጥብ ሁሌ አንድን አዲስ ነገር ስንፈቅርና ስናመጣ፣ ነብዩ ያላስተማሩን ነገር፣ አንድን ቢድዓን ሰርተን ስናመጣ፣ ያቺ ቢድዓ የሱናን ቦታ ነው የምትይዘው። ሁሌ እንዲታወቀኝ

ሲወጣ ይሻለኛል ሲወጣ ማድረጉ የተሻለ የበለጠ ነው ብሎ አውቆ ነብዩ ሙኻለፋ ያደረገ ሰው ሕክሙ ምን እንደሆነ የአቂዳ ዑለሞች ሲናገሩ ቢሰሙት ያስደነግጣል። ሕክሙ ማለት በጣም ከባድ ሕክም ነው ያለው። አሁን እዚህ ጋር መናገር ስላልፈለግኩ ነው፣ ሰፊም ስለሆነ ጉዳዩ ማለት ነው ትንተናም ስለሚያስፈልገው። ስለዚህ ምን ላችሁ ፈልጌ ነው ወንድሞቼ፣ ሱናን ስንገድል፣ ቢድሃን ስናመጣ ሱናን እየገደልን ነው። ኢነካ ዓፍዎን ትሑቡ ለዓፍዎ የሚለው ሱናም ነው፣ ዚክር ነው፣ አጅር አለው አፉ ከሪሙን ዓዚሙን ሐሊሙን እያለን ደግሞ በጨመርን ቁጥር ከማን ያመጣነው ያን ነገር ዚክር መሆኑን ከማን የሰማነው? ከነብዩ ከሆነ የሰማ ነው ነብዩ እንዳሉት በዚያው መቋጨት ነው፣ እሳቸው እንዳሉት አሳንሰን ልክ እሳቸው ባሉት ልክ ማለት ነው። አይ ጨማመርንበት ከእሳቸው በላይ ዚክር ማወቃችን ነው? ወይስ እንዴት የሚለው ነገር ጥያቄ ይወጣል። ከዚያ መጨረሻ ላይ የአምስተኛውና የመጨረሻው ነጥብ የቱ ጋር ነው የሚያቆመው ይህ ነገር? አንተም አንድ ከጨመርከ እኔም አንድ ከጨመርኩኝ መጨረሻ ላይ አዲስ ዲል ይመጣ ነው ማለት ነው። ስለዚህ እንጠንቀቅ ለማለት ነው ሐዲስ ላይ ያየነውን ነገር